ካለ ዝነበረ መሪሕነት ገታ እናገበረ ነይሩ ማለት እሱ እንተነኣሰ ገይቁ ተቀቢሉ ኣይሰራሕናነዎ ተጋጊና ኢና ግን ንሱ ክሰካክድ ኣለዎ ይብለው ንፈልግ ስለ ጄኔራል ታደሰ ወረደ ነው። እዚ መተው እርስዎ እንዳሉ ታለም አቀፍ ረሰቡ ፊት ስምንት ነጥቦች ይፈጽማሉ ብለው ሂደዋል። እዚ መተው ሚነግሩን ጉዳይ አለ። እዛ ሂዶ ደግሞ አሉ የሚባል ነገር አለ። የእናንተ ንቅናቄ እኚህ ጀራል ኣሁን እንግዲህ ጀራል ብቻ አይደሉም የክልሉ ርዕሰ መስተዳደሩ ናቸው፣ ጊዜያዊ መስተዳደሩ መሪ ናቸው እና እንዴት ነው ካራክተራይዝ የምታደርጓቸው? እንግዲህ ከሰው ሰው ሊለያይ ይችል ይሆናል። በእኔ አመለካከት የሚበልጠም ከኔ ጋር በዚህ ንቅናቄ ውስጥ ያሉት ጓዶች ያላቸው አመለካከት ታደሰ የማይገባውን ኦፖርቱኒቲ አግኝቶ ነበር። ያን ኦፖርቱኒቲ እስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። የማይገባው ኦፖርቱኒቲ የምለው ምንድን ነው? ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። እሱ ብቻ ግን አይደለም። የሰራዊቱን ስትራክቸር አስተካክሎ የተሻለ የጸጥታ ስራ የሚሰራ አካል ሊያደርገው ይችል ነበር። አልሆነም። የሰራዊቱ ኑሮ፣ ስልጠና ምናምንም በሰራዊት ደረጃ እንኳን ሲታሰብ ያም አልተደረገም። መዓት ገንዘብ ነው የሚፈሰው። እዛ ከ6 እስከ 7 የትግራይ የሚሰጠን ግራንት ባጀት ወደ ሰራዊት ነበር የሚገባው። ይሄ ሆኖ እያለ ግን ሰራዊቱ ጫማ ባለማግኘት፣ ልብሱ ባለማግኘት፣ ሕክምና ባለማግኘት፣ ኑሮ ባለመስተካከል ሲያማርር ነው የነበረው። ይህንን ምሬት ደግሞ ጊዜያዊ መንግስቱ ነው እኮ አንተ ላይ ችግር እየፈጠረ ያለው የሚለውን ራሱ የፈጠረውን ችግር ለጊዜያዊ መንግስቱ መምቻ ያደርገው ነበር። በእንደዚህ አይነት የራሱንም ስራ በደንብ አልሰራም። የጊዜያዊ መንግስቱንም ስራ አደናቅፏል። በላዩ ላይ ተንኮል ፈጽሟል። መፈንቅለ መንግስት ፈጽሟል። ይሄ ያለም ቢሆን ሪዋርድድ ሆነ፣ የኢትዮጵያ መንግስት ስልጣን ሰጠው። ቅድም እንዳልኩት የተሰጠበት የራሱ ምክንያት ሊኖር ይችላል፣ እኔ አላውቀውም። እኔ እሱ ወደዛ መምጣት አልነበረበትም የሚል አመለካከት ነበረኝ። ኤክስፐርት የሆነ አመለካከት ነው ለምን እንደመጣ ግን እኔ ኤክስፕሌን ላደረገው አልችልም። ያም ሆነ ይሄ ግን ኦፖርቹኒቲ ተሰጠው። ኦፖርቹኒቲውን እስኳን አደረገው። ስድስት ወር ነው ከተሰጡት። በዓለም አቀፍ ህብረተሰብ ፊት የተሰጡት ስራዎች አንዱንም አልሰራም። እሱ ብቻ ግን አይደለም። አሁን እሱ የሚመራው መንግስት የሚባለው ነገር ዜሮ አድርጎታል። መንግስት የለም ነው የእኔ አመለካከት። አሁን ትግራይ ውስጥ ጸጥታ የማያስከብር ከሆነ ወታደሮች እና አንዱ አፈንጋጭ ፓርቲ በአንድ ላይ ተሰባስበው ዲክቴት እያደረጉት የነሱ ተላላኪ ከሆነ ይሄ መንግስት አይደለም። የትግራይን ችግር አይፈታም፣ አልፈታም፣ ለወደፊትም አይፈታም። ሶ የእኛ አመለካከት መንግስት ሪኮል ማድረግ አለበት። እሱን ነው ስልጣን የታደሰ ስልጣን ከማዕከላዊ መንግስት ነው የመጣው ከትግራይ ህዝብ አልመጣም። ቲፒኤልኤፍ ጠይቋል፣ እሱ የሆኑልኝ ብለዋል ግን የጊዜያዊ መንግስት አወቃቀር በሚፈቅደው መሰረት ማዕከላዊ መንግስት ነው ይሄን የሚወስነው። ወስኖ ደግሞ ታደሰ ይሁን ብሏል። ስድስት ወር ቆይቷል። ስድስት ወር ቆይቶ ከተሰጡት ስራዎች አንዱንም አልፈጸመም ብቻ ሳይሆን የእነሱ ተጠራሪ አድርጓል። ለምሳሌ ከውጭ ኃይሎች ጋር ግንኙነት አይደረግም ይላል። ከስምምነቶቹ አንዱ ታደሰ ተገናኘ። ያልተገናኘ ከሻእቢያ ጋር ማቆ ነገር አለኝም፣ ግን የሱ ወታደሮች ናቸው የሚገናኙ ያሉት እሱ ከእሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው። ያዝ አን ኦብሊጌሽን ቱ ስቶፕ ኢት። አላቆምም ይሄንን። ይሄ ከፕሪቶሪያ ስምምነት ውጭ ነው። ለማዕከላዊ መንግስት ፕሎት ማድረግ ነው። ማዕከላዊ መንግስትን ለማውደቅ ኢትዮጵያ ውስጥ ትርምስ ለመፍጠር ፕሎት ማድረግ ነው። ይሄ ቶሎሬትድ መሆን ያለበት ነገር አይደለም። ከሁሉ በላይ ደግሞ የትግራይን ህዝብ ፕሮብሌም እያባባሰ ነው ይሄድ ያለው። አይፈታውም። ስለዚህ ኢትስ ታይም ማዕከላዊ መንግስት የትግራይን ህዝብ ብሶት እንኳን ለመፍታት ብሎ ጨርሶ ኢምፕሎድ እያደረገ ባለበት ወቅት ኢምፕሎድ አድርጎ ሳይጨርስ እያለ ይህን ጉዳይ መፍታት አለበት ብለን ነው የምናምነው። ያስቀመጥናቸው ዓላማዎች ይህን ነው የምንሰራው ነው እያልን ያለነው ህዝብ ለማሰባሰብ ኃይል ለማሰባሰብ ብለን ነው ያስቀመጥነው። አንድ ፕሪኮንዲሽን ግን አላቸው። ያ ፕሪኮንዲሽን ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ሁሉ ሰው ለምሳሌ ጥሩ ናቸው ዓላማዎች ይልና ታደሰ እያለ እንዴት ትፈጽሟቸዋላችሁ ይለናል። አንዱ ፕሪኮንዲሽን ታደሰ መወገድ አለበት እና ከዛ በኋላ ነው እነዚህ ዓላማዎች ሊፈጸሙ የሚችሉት ከዛ በኋላ ነው።